ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ጨበሬው ሰሞኑ እንደዚህ ሁኜ ነው ስራ ያስመላለስ የነበረ ግን፣ ነገ አርብ ስለሆነ ያው ጸጉራችን ይታጠባል። ግን ሳምንቱ ሙሉ እንደዚህ ተንጨባርሬ ስራ ስሰራ ነበር ማለት ነው። እንዴት ናችሁ? ደህና ናችሁ? ሰላም የዩቲዩብ ተከታታዮች፣ አማን ነው ቤተሰብ፣ ስራ፣ ህይወት፣ ሁሉ አማን። እንግዲህ እኔ ዩቲዩብ ቻናሌን ዘዘጋን የተወሰነ ቀን ነው የቀረኝ። በቃ ሆነ ተናድጃለ ተናድጃለው። ሰዓቱ ይሞላል ስል ከስር ከስር ከስር ከስር ከስር ከስር ያነሳዋል። ምን እንደማረግ ግራ ገብቶኛል በእውነት። ምንም ኮፒራይት የለኝ ሰው በትክክል አያይ የሚሆን አይ ኖ ጨርሶ አንድ ቪዲዮ አያይ የሚሆን አይ ኖ መፍትው ምን እንደሆነ ይገባኛል። ስለዚህ እናተ መንግስት የሰጠኝን ስራ እየሰራው ብገባ አይሻለኝም? ከሱ ጋር ምን አታገለኝ አይመስላችሁ? ከዩቱብ ጋር ምን አታገለኝ እናንተም ስምስከረር ማያረግ ላይክ ኮሜንት አላደርጋለን፣ ደስተናበታችሁ ነው። የፊንላንዷ መሲ ቻው ልላችሁ። ለማንኛውም ላይክ አድርጉ፣ ሰብስክራይብ አድርጉ። ቤተሰቡን ሰብስክራይብ ስታደርጉ ኮሜንት አስቀምጡን የሚመለሳለ። በቃ በተረፈው ሰላም ነው። እንዳረሱ ላይ እኮ የሚመችሽን እስቲ ሙሉልኝ። ሰዓትን ለዚሽ ለጨበሬ ሰዓቷን ሙሉላት። ምን አለበት እኔታ ደግ። ኧረ ተው ተው ተው ተው ለማንኛውም ይመቻችሁ። በእውነት ግን ያበሳጫል። እንደ ኢትዮ የሚያበሳጭ የለም። ስራዬ ብላችሁ ከሰራችሁ ደግሞ፣ ሌላ ስራ እየሰራችሁ ኢትዮ ብቻ የምትለው ከሆነ ከባድ ነው። እኔ ያበሳሽቶኛ ግን እግዚአብሔር ይመስገን በሌላ ስራ ስላለኝ በሱ ጽናናለሁ። ለማንኛውም እ ላይክ አትወርሱ፣ ሰብስክራይብ አድርጉ። ይህን አመት ሰአቱ ካልሞላ በቃ ቻውላቸዋል። ዩትዩብ ለሌላ ሰው በደንብ ለሚሰራ ለሚሰራ ሰው ሰጣሉ ማለት ይህን አመት ካልሞላ ምን አረገ ነው